የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የኢቢኤስ ቴሌቪዥን ፕሮግራም ታግዶ እንዲቆይ ተወሰነም። አሜሪካ በህወሓት አንድ ቡድን ላይ ማዕቀብ እንደምትጥል ተሰማም። ላብ የተጠረገበት ሶፍት በሚያበሉ አካላት ላይ እርምጃ ተወስዶ አልተባለም። ከታክስ ጋር በተያያዘ 439 መዝገቦች ላይ ውሳኔ ተሰጠም። የክልል ጊዜያዊ አስተዳደሮች ላይ የፌዴራሉ መንግሥት ጣልቃ የሚገባበት የአዋጅ ማሻሻያ አጸደቀም።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 አሜሪካ በህወሓትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልትጥል እንደምትችል አንድ የአገሪቱ ባለስልጣን እንደነገሩት እንደነገሩ ጠቅሶ ዘኢኮኖሚስት መጽሔት ሰሞኑን ባወጣው ዘገባ አስነብቧል። አሜሪካ ማዕቀብ ለመጣል እያሰላሰለች ያለችው ትግራይ እንድትረጋጋ እንቅፋት በሆኑና ክልሉ በድጋሚ ጦርነት እንዲያመራ እያደረጉ ይገኛሉ በምትላቸው ግለሰቦች ላይ እንደሆነ ባለስልጣኑ ስልጣኑ መናገራቸውን ዘገባው ጠቅሷል። አሜሪካ ማዕቀብ መጣልን እንዳማራጭ ያየችው የተወሰኑ የትግራይ ክልል ጸጥታ ኃይሎች ወታደራዊ አዛዦች ጌታቸው ረዳ በሚመሩት የጊዜያዊ አስተዳደር ላይ ከሳምንታት በፊት የመፈንቅለ ስልጣን ሙከራ ማድረጋቸውን ተከትሎ እንደሆነ መሆኑን በዘገባው ላይ ተጠቅሷል። የክልል ጊዜያዊ አስተዳደሮች ላይ የፌዴራሉ መንግስት ጣልቃ የሚገባበት የአዋጅ ማሻሻያ አጸደቀም። ይህ የህግ ረቂቅ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ ም የወጣውን አዋጅ የሚያሻሽል ሆኖ ተገኝቷል ተብሏል። የሕዝብ ተወካዮች ምክር ቤት ትላንት ባካሄደው 22ኛ መደበኛ ስብሰባም የፌዴራል መንግስት በክልሎች ጣልቃ የሚገባበት ስርዓት ለመደንገግ የወጣው ማሻሻያ አዋጅን መርምሮ አጽድቋል። ይህንን ረቂቅ ለእንደራሴዎች ምክር ቤት ያቀረቡት በተወካዮች ምክር ቤት የመንግስት ዋና ተጠሪ የሆኑት ተስፋዬ በልጅጌ ረቂቁ ሶስት አንቀጾችን እንደያዘ አመላክተዋል። መጋቢት 11 2017 ዓ.ም በተወካዮች ምክር ቤት ተገኝተው ለምክር ቤቱ አባላት ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደርን እድሜ በአንድ ዓመት ለማራዘም መታሰቡንና ለዚህም የህግ ማሻሻያ እንደሚያስፈልግ መናገራቸው የሚታወስ ነው። ይህን ተከትሎ በአዋጅ ቁጥር 359 1995 ዓ.ም የነበረው ህግ አዋጅ ቁጥር 1373 2017 ሆኖ በሁለት ድምፅ ተአቅቦም በአብላጫ ድምፅ ምክር ቤቱ ማጽደቁ ተሰምቷል። ይህ አዋጅ የፌዴራሉ መንግስት በክልሎች ጊዜያዊ አስተዳደር ጣልቃ መግባት እንደሚያስችለው ይደነግጋልም ተብሏል። ከንቲባ አዳነች አቤቤ በኤሌክትሪክ የሚሰሩ መቶ አውቶቡሶችን ስራ አስጀመሩም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በኤሌክትሪክ የሚሰሩና የብዙሃን ትራንስፖርት አገልግሎት የሚሰጡ መቶ አውቶቡሶችን ስራ አስጀምረዋል። ከንቲባዋ በዚህ ወቅት እንደገለጹት የከተማ አስተዳደሩ የህዝቡን የትራንስፖርት ችግር ለማቃለል በትኩረት እየሰራ ነው። ትናንት መቶ የብዙሃን ትራንስፖርትን የሚሰጡ አውቶቡሶችን ወደ አገልግሎት ማስገባት መቻሉን ጠቁመው ትራንስፖርቱም የአየር ንብረት ለውጥን መከላከል የሚያስችል መሆኑን ገልጸዋል። አውቶቡሶቹ የመንግስትና የግል አጋርነት እውን የሆነባቸው መሆኑንም ተናግረዋል። በአሁኑ ጊዜ በከተማዋ በቀን ከ1170 በላይ የብዙሃን ትራንስፖርት አውቶቡሶችን በማሰማራት ለህብረተሰቡ አገልግሎት እየተሰጠ እንደሚገኝ በዚህ ወቅትም ጠቁመዋል። የኢቢኤስ ቴሌቪዥን ፕሮግራም ታግዶ እንዲቆይ ተወሰነ የኢቢኤስ ቴሌቪዥን የአዲስ ምዕራፍ ፕሮግራም ከስርጭት ታግዶ እንዲቆይ ተወስኗል በኢቢኤስ ቴሌቪዥን ጣቢያ የሚተላለፈውና አዲስ ምዕራፍ የተሰኘው ፕሮግራም በኢዲቶሪያል አሰራሩ ላይ አስፈላጊውን ርምት በመውሰድ ለባለሥልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ ከስርጭት ታግዶ እንዲቆይ የተወሰነና የጽሁፍ ማስጠንቀቂያ የተሰጠው መሆኑን የኢትዮጵያ መገናኛ ብዙሃን ባለሥልጣን አስታውቋል ባለሥልጣኑ እሁድ መጋቢት 14 ቀን 2017 ዓም። የአሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ህጎች አንጻር በመገምገም አስተዳደራዊ እርምጃ መውሰዱና የገለጸው ከብርቱካን ተመስገን ጋር ተያይዞ ጥንቅት ውስጥ የገባው ቴሌቪዥኑ ቴሌቪዥን ስራ አስኪያጁና ጋዜጠኞች በሽብር ወንጀል ተከሰው ፍርድ ቤት መቅረባቸው ይታወሳል። ከታክስ ጋር በተያያዘ 439 መዝገቦች ላይ ውሳኔ ተሰጠ። ነጋዴዎች ባልተስማሙበት የግብር ክፍያና ተያያዥ ጉዳዮች ላይ ቅሬታ ማቅረብ እንዲችሉ ለማድረግ ታስቡ የተቋቋመው የታክስ ይግባኝ ኮሚሽን ከታክስ ጋር በተያያዘ 439 መዝገቦች ላይ ውሳኔ መስጠቱን አስታውቋል። የአዲስ አበባ ከተማ ታክስ ይግባኝ ኮሚሽን የሰሚና ውሳኔ ሰጪ ዳይሬክተር አቶ ተሰማ ኃይሉም ከባለፈው አመት የተሸጋገሩ 856 መዝገቦችን ጨምሮ 439ኙ ላይ ውሳኔ እንደተሰጠባቸው ተናግረዋል። ውሳኔ ከተሰጠባቸው መዝገቦች በተጨማሪ 417 የሚሆኑ በሂደት ላይ መሆናቸውንም አንስተዋል። አፋጣኝ ውሳኔ ለመስጠት ከአዲስ አበባ ገቢዎች ቢሮ በጋራ በመሆን የክትትል ስራዎች በመሰራት ላይ እንደሚገኙም ገልጸዋል። የነጋዴው ማህበረሰብ ያልተገባ የታክስ ክፍያ መሰል ጉዳዮች ሲገጥማቸው ወደ ኮሚሽኑ ሲመጡ መረጃዎችን አደራጅተው ባለመቅረባቸው ለእንግልት እየዳረጋቸው በመሆኑ ትኩረት ሊያደርጉበት እንደሚገባም አቶ ተሰማ አሳስበዋል። አክለውም ባለጉዳዮች እንዳይንገላቱ መረጃዎችን በማደራጀት በየክፍለ ከተማው አገልግሎቱን ማግኘት እንደሚችሉም ገልጸዋል። ይህን ችግር ለመፍታት የግንዛቤ ስራ ላይ በትኩረት በመስራት የመረጃ ተደራሽነቱን በማስፋት ከገቢዎች ቢሮ ጋር በቅንጅት እየተሰራ መሆኑንም ጠቁመዋል። ላብ የተጠረገበት ሶፍት በሚያበሉ አካላት ላይ እርምጃ ተወስዷል ተባለም። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በስሩ አባል ለሆኑ በሙሉ ከመጽሐፍ ቅዱስ ውጪ የሆኑ አካሄዶችና ልምምዶችን በሚመለከት ከድርጊቶቹ እንዲቆጠቡ መክሯል። የሮህ ቦታ አብያተ ክርስቲያናት ኅብረት ለካውንስሉ የላከው ደብዳቤ እንደሚያመለክተው አባላት በቤተ ክርስቲያን ውስጥ ኢ መጽሐፍ ቅዱሳዊ ከሆኑ ተግባራት እንዲቆጠቡ የሚያሳስብ ነው ተብሏል። ላብነትም ዘይት፣ ውሃ፣ ጨርቃጨርቅ የሚሸጡ እንዲሁም ላባቸውን የጠረጉበትን ሶፍት ለምእመናን የሚሰጡ መኖራቸውን አመላክቷል። ካውንስሉ አባላት ክርስቲያኖች ከመሰል ድርጊቶች እንዲቆጠቡ በጥብቅ አስጠንቅቋል። መባሉንም አቦል ዜና ሰምታለች። የሮቦት አብያተ ክርስቲያናት ኅብረት ካውንስሉ ያወጣውን መመሪያ እንደምትተገብር አሳውቃ መሰል ኢ መጽሐፍ ቅዱሳዊ ልምምዶችን እንደምትጸየፍ ገልጻለች። ከሰሞኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከነቢዩ ጩፋ ጋር ውጥረት ውስጥ መግባታቸው የሚታወቅ ሲሆን ኢ መጽሐፍ ቅዱሳዊ ልምምዶችን በሚተገብሩ አካላት ላይም እርምጃ እየወሰደ ነው። ነቢይ ዩ ጩፋ በጸጥታ አካላት ሐዋሳ ከተማ ላይ እጀባ የተደረገላቸው መሆኑም ካውንስሉ ከመጽሐፍ ቅዱስ ውጭ ነው ብሎ የነበረ ቢሆንም ነቢይ ዩ ጩፋ ግን የካውንስሉን መግለጫ አጣጥለው ነበር። በዚህም የተነሳ በነቢዩ የሚመራው የክራይስት አርሚ ቸርች በካውንስሉ እገዳ ተጥሎበታል። በ66 ዓመቷ አስረኛ ልጇን የወለደችው ሴት እያነጋገረች ነው። በበርሊን ውስጥ የሙዚየም ዳይሬክተር የሆነችው አሌክሳንድሪያ የመጀመሪያ ልጇን ከወለደች ከአምስት አስርት ዓመታት በኋላ ፊሊፕ የተሰኘ ወንድ ልጅ በ66 ዓመቷ ወልዳለች። ጀርመናዊቷ ሴት አስረኛ ልጇን በተፈጥሯዊ መንገድ አርግዛ መውለዷ በከፍተኛ ሁኔታ የበርካቶችን ትኩረት ስቧል። በጀርመን ሙዚየም ውስጥ የምትሰራው አሌክሳንድሪያ ፊሊፕ ብላ የሰየመችውን ወንድ ልጅ በቀዶ ሕክምና የተገላገለች ሲሆን ምንም እንኳን በ66 ዓመቷ ብትወልድም ጤነኛ የሚባል 7 ፓውንድ ክብደት ያለው ሕፃን ወልዳለች። ወይዘሮ አሌክሳንድሪያ በበርሊን የሚገኘውን የወል ሙዚየም ባለቤት ስትሆን የመጀመሪያ ልጇንም እንደ አውሮፓውያን አቆጣጠር በሰባዎቹ ነበር ያገኘችው ታዲያ የዚህ ሴት አስገራሚ ህይወት ጉዞ ከዚህ ጊዜ በኋላ የሚጀምር ሲሆን ስምንቱ ልጆቿ እድሜዋ 50ን ከተሻገረ በኋላ ወልዳለች። ታዲያ ለልጅ የተለየ ፍቅር ቢኖራትም ፈጣሪ በጊዜ በልጆች ሊባርካት ባይችልም በመጨረሻ ግን የአስር ልጆች እናት ለመሆን በቅታለች። ታዲያ ይን ተከትሎ አስተያየቷን የሰጠችው አሌክሳንድሪያ ትልቅ ቤተሰብ ማስተዳደር ጸጋ ነው፣ በተለይ ደግሞ ልጆችን በአግባቡ ማሳደግና ማስተዳደር የምትችል ከሆነ ስትልም ተደምጣለች። በዚህ እድሜዋ እንዴት ልጆችም ለመውለድ እንደበቃሽ በመጠየቅ ለየት ያለ ልምድ ካላት ከጋዜጠኞች ጥያቄ የቀረበላት አሌክሳንድሪያም የነኛ ምግብ አዘውትራ የምትመገብ፣ ዋናን የምትወድ፣ በየቀኑ ለአንድ ሰዓት የምትዋኝ፣ በየቀኑ ለሁለት ሰዓታት የምትሮጥ፣ ምንም አይነት መጠጥም ሆነ ሲጋራ የማታጨስ በመሆኗ ምክንያት ሊሆን እንደሚችል ገልጻለች።